የተፈራው ሆነም፣ የማይደፈር የሚመስለው ተፈጸመ። ከእስራኤል የተነሱ ጀቶች ቴህራንን በፍንዳታ ናጡ። የኢራን የኒዩክሌር ጣቢያዎች ምድር ውስጥ መሰራታቸው ከጥቃት ሳያድናቸው ቀረም። ሦስት ቁልፍ ጀኔራሎች፣ ስድስት የኒክሌር ጠበብቶች ተገደሉ። በጥቃቱ አራስ ነብር የሆኑት አያቶላዎቹ ከመቶ በላይ ድሮኖችን ወደ እስራኤል በማስወንጨፍ ቁጣቸውን ገለጹ። እስራኤል ለወራት ስትዘጋጅበት የቆየቸውን ዘመቻ ለመፈጸም የመረጠችው ዕለተ አርብን ነው። አሁን አርባ አርብ የምትሸበረው ኢየሩሳሌም ሳትሆን ቴራን ሆናለች። ስድስት የኢራን ወታደራዊና የኒዩክሌር ጣቢያዎች የባለስቲክ ሚሳይል ማምረቻዎች ኢላማ የተደረጉበት ጥቃት የመካከለኛው ምስራቅ ቁጥረትን አግሟል። የእስራኤል ጀቶች የኢራንን መመኪያዎች ደብድበው ወደመጡበት መመለሳቸው ተገልጿል። የእስራኤልን ሚስጥራዊ ሰነዶች በእጅ አስገብቻለሁ ባለች ማግስት አስደንጋጭ ጥቃት የተፈጸመባት ኢራን አጻፋውን መልሳለች። ከአንድ መቶ በላይ ድሮኖችን ወደ እስራኤል አስወንጭፋለች። የደረሰው ጉዳት እስካሁን ባይታወቅም የኢራኑ ጠቅላይ መሪ አያቶላህ አሊ ሐሚኒም እስራኤልን እጅን በቆረጠው የሚያስብል አጻፋዊ እርምጃ እንወስዳ።

እስራኤል በለተ ዓርብ በኢራን ላይ የፈጸመችውን ጥቃት የሚያንሰራራ አንበሳ ዘመቻ የሚል ስያሜ ሰጥተዋለች። የዘመቻው ዋነኛ ግብ የኢራንን የኒዩክሌር ቦምብ ባለቤትነት ቅዠት ማድረግ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁም እስራኤል እንደ ሀገር እንድትቀጥል የኢራን ስጋትነት መቆም አለበት ብሏል። የሚያንሰራራ አንበሳ ዘመቻው የቴህራን የደህንነት ስጋት እስኪያከትም ድረስ ለቀናት የሚቀጥል ነው ሲሉም ዝተዋል። በደርዘን የሚቆጠሩ የእስራኤል ጄቶች ቴህራንን አደባይተውና በጭስ ሸፍነው ከተመለሱ በኋላ ቴል አቪቭ የአየር ክልሏን ዘግታለች። አላስፈላጊ መሰባ ማሳባሰቦች እንዳይኖሩ ማሳስባለች። ከኢራን የተላኩ ድሮኖችን ማክሸፍ ላይ ተጠምደናል የሚል መግለጫንም በጦሯ በኩል አውጥታለች። ኢራን ወታደራዊ መሪዎቿን ያጣችበትን ጥቃት በቀላሉ ትመለከተዋለች? የምትወስደው እርምጃስ ምን ሊሆን ይችላል የሚለው አጠያቂ ሆኗል። እስራኤል ባለፈው ዓመት በቴህራን የሐማሱን የቀድሞ መሪ እስማኤል ሀኔ ስትገድል ከሞት ካመለጡ የኢራን ወታደራዊ መሪዎች መካከል አንደኛው በዛሬው ጥቃት ተገድለዋል። ከ190ሺ በላይ ወታደሮች ያሉትን የኢራን አብዮታዊ ዘብ ይመሩ የነበሩት ሆሴን ሳላሚ መገደላቸው ተረጋግጧል። ትናንት ለማንኛውም ሁኔታ ክስተትና አጋጣሚዎች ሁሉ ዝግጁ ነው ያሉት ጀነራል ሆሴን ሳላሚ በሚያንሰራራ አንበሳ ዘመቻ ተገድሏል ብሏል ኒውዮርክ ታይምስ በዘገባው ምዕራባውያንን በመሸንቆጥ የሚታወቁት ጀኔራል ሳላሚ የቃሲም ሱሊማኒና ሌሎች የኢራን ጀነራሎች እጣ ገጥሟቸው መገደላቸው ለኢራን አብዮታዊ ዘብ ትልቅ ጉዳት ሆኗል። ከጠቅላይ መሪው አያቶላህ አሊ ሐሚኒ በመቀጠል ሁለተኛ ደረጃ ያላቸው የኢራን ጦር ጠቅላይ ታማ አዛዦቹም ሜጀር ጀኔራል ሞሐመድ ባግሄሪም መገደላቸው እየተነገረ ነው። የኢራን ጦር ምክትል አዛዥ ጀነራል ጎላማሊ ራሺድ በእስራኤል ጥቃት ከተገደሉት የኢራን ጀነራሎች ውስጥ ይገኙበታል። ቴህራን ወታደራዊ መሪዎቿን ብቻ ሳይሆን ዋነኛ መገዳደሪያ የሆነው የኒውክሌር ተመራማሪዎቿን ማታለች። የቀድሞው የኢራን አቶሚክ ኢነርጂ ድርጅት ኃላፊ ፍሬይዱን አባሲ መገደላቸውን የኢራን መገናኛ ብዙኃን ዘግቧል። አባሲ በኢራን የኒውክሌር መርሃ ግብር ውስጥ ትልቅ ድርሻ የነበራቸው ተመራማሪ ናቸው። እንደ አውሮፓውያኑ በ2010ም በእስራኤል ከተቃጣባቸው የግድያ ሙከራ አምልጠዋል። በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት ማሃዲ ቴህራንችን ጨምሮ ሌሎች የኒዩክሌር ተመራማሪዎችም በእስራኤል ጀቶች በተፈጸሙ ድብደባዎች ተገድለዋል። እስራኤል በመካከለኛው ምስራቅ ዋነኛ ባላንጣ ባደረገቻት ኢራን ላይ ለምን ይህን ጥቃት ፈጸመች? አሜሪካስ ከጥቃቱ አስቀድሞ ምን ስታደርግ ቆየች? የዕለት ዓርቡ ጥቃት ለሳምንታት ሲጠበቅ የቆየ ነው። በአሜሪካ በኩል ከሰሞኑ የተሰሙና የተወሰዱ እርምጃዎች የጥቃቱን መቃረብ ያሳዩ ነበሩም። የእስራኤል ወዳጅ በኢራቅ የሚገኙ ዲፕሎማቶቿን ሰኔ 4 2017 ላይ አስወጥታል ች በመካከለኛው ምስራቅ በሚገኙ የጦር ሰፈሮቿ የሚኖሩ ወታደሮች ቤተሰቦችም በፈቃደኝነት ወደ አሜሪካ እንዲመለሱ ጥሪ አቅርባ ነበር። በትናንትና ሁለት ደግሞ በእስራኤል የሚገኘው የአሜሪካ ኤምባሲ የመንግስት ሰራተኞች ለደህንነታቸው ሲባል በቴል አቪቭ አካባቢ እንዲሆኑ አሳስቧል። የእስራኤል ከፍተኛ ባለስልጣናትም ደህንነቱ ወደ ተጠበቀ ስፍራ እንዲዛውሩ መደረጉን ፎሬን ፖሊሲ መጽሄት አስነብቧል። ፕሬዝዳንት ዶናልድ ትራምፕም ቀኑን በይፋ ባይጠቅሱም የእስራኤል ጥቃት አይቀሬ መሆኑን የሚያመላክት ንግግር አድርገዋል። በግንቦት ወሩ ከኢራን ጋር ድርድር ከጀመርም በኋላ ቴህራን ላይ ጥቃት ማድረስ የለብህም በማለት ኔታንያሁን ያስጠነቀቁት ትራምፕ ለዚህኛው ጥቃት አረንጓዴ ያሳዩ ይመስላል። የውጭ ጉዳይ ሚኒስትራቸው ማርኮ ሮቢዮ ግን አሜሪካ ስለዚህ ጥቃት እንደማታውቅና ትብብ እንዳላደረገች መግለጫ ሰጥተዋል። የአሜሪካ የመካከለኛው ምስራቅ ዋነኛ ጋር ቴህራንን የናጠችበትን ጥቃት ለዋሽንግተን ሳታሳውቅ ትፈጽማለች ተብሎ ግን አይጠበቅም። ሪፐብሊካኑ የኔታንያሁ ቀኝ እጅ ዶናልድ ትራምፕ ዳግሞ ወደ ስልጣን እንደተመለሱ ኢራን ላይ ጣታቸውን ቀስረዋል። በ2018 ሀገራቸውን ከ2015 የኢራን የኒዩክሌር ስምምነት ያስወጡት ትራምፕ ቴህራን ኢራን ወደ ድርድር ተመልሳ አዲስ ስምምነት ካልተፈረመ እስራኤል ወይም አሜሪካ ጥቃት ይሰነዝሩባታል ሲሉ ሲዝቱ ቆይቷል። ምርጫው ወይ ስምምነት አሊያም ቦምብ መሆኑን ሲያነሱ መሰንበታቸውም አይዘነጋም። ከሚያዚያ ወር ጀምሮ በኦማንና ጣሊያን ሮም የተካሄዱ ድርድሮች ተስፋ ሰጭ ናቸው ቢባልም እስካሁን ውጤታማ አልሆኑም። የፊታችን ሰኔ 8 2017 በሞስካት ሊካሄድ ይካሄድ ቀነ ቀጠሮ የተያዘለት ስድስተኛ ዙር ድርድር በዛሬው ጥቃት ጥቁር ጥላ ጥልቶበታል። ዩራኒየም የማበልጸግ ሂደትሽ ለአቶሚክ ቦምብ መቃረብ የለበትም ከነጭራሹም ጭራሹም ኒኩሌር የሚባል ነገር ሊኖርሽ አይገባም የሚሉት ዋሽንግተን እና ቴልአቪቭ በጥንቷ ፋርስ ላይ ተባብረውባታል። አያቶላዎቹ ኒኩሌርን ለአውዳሚ ጦር መሳሪያነት የመዋል አላማ የለንም ሃይማኖታዊ መሰረታችን የማይፈቅደን ብለው ቢከራከሩም ሰሚ አላገኙም። ኢኮኖሚያቸውን ያሽመደመደ የምዕራባውያን ማዕቀብ እንዲነሳ የሚያቀርቡት ጥሪም ጆሮ ዳባ ልበስ ተብሏል። የዲፕሎማሲያዊ ጥረቶች ስኬት አልባ በሆን ውጥረት የሚያባበሱ ወታደራዊ እርምጃዎች ወደፊት እንዲመጡ አድርጓል። እስራኤልና አሜሪካ በአንድ ጎራ፣ ኢራንና በቀጥናው የምትደግፋቸው ኃይሎች አክሲስ ኦፍ ሬዚስታንስ የሚባሉት በሌላ ወገን ሚሳይልና ድሮን መወሮሩን ተያይዘውታል። ሶስት ጄኔራሎቿን የተነጠቀችው የኒዩክሌር ጣቢያዎቿ ላይ ከባድ ጉዳት የደረሰባት ቴህራን አጋሮቿን አስተባብሯ አጻፋዊ እርምጃ እንደምትወስድ ዝታለች። የአጻፋ እርምጃው ግን እንዳይሮንዶን ካሉ የእስራኤል ጋሻዎች አልፎ ከባድ ጉዳት ያደርሳሉ የሚለው ነው ጥያቄው። እስራኤል ባለፈው ዓመት በሶስት ዙር በኢራን ላይ ጥቃት ስታደርስ የኢራን ምላሽ የረባ ጉዳት አለማድረሱን የሚያነሱ ተንታኞች ከአሁኑ አጻፋም እምብዛም የሚጠበቅ ነገር እንደማይኖር ያነሳሉ። ቴህራን ከድሮን ጥቃት ይልቅ በቀጥታ የምትደግፋቸውን እንደ ሄዝቦላ፣ ሐማስና ሀውቲ ያሉ ቡድኖችን በመጠቀም ልትፈጽመው የምትችለው የሚሳይል ጥቃት ውጤታማ ሊሆን እንደሚችልም በመጥቀስ ለሌላው በረከት የሆነው ኒዩክሌር ለኢራን ተናደቅ ኖባት ከእስራኤል ጋር ጦር ያማዘዛት ነው። ከ80 ሚሊዮን በላይ ህዝብ ከ600 ሺህ በላይ ወታደር ያላት ቴህራን ከ9 ሚሊዮን በላይ ህዝብና 170 ሺህ ወታደር ካላት እስራኤል ጋር ተፋጣለች። ቴላቪቭ ከሰው ኃይል አንጻር ከቴህራን በብዙ ብታን ስም ዘመኑ የሚፈልገውን ወታደራዊ ቴክኖሎጂ ታጥቃለች። ትንሹ ሀገር የአየር የበላይነት አላት። በውጊያ አውሮፕላኖችና ሄሊኮፕተሮች ከኢራን ትልቃለች። የአየር መቃወሚያ ስርዓቷም የተመሰከረለት ነው። ቴህራን በአንጻሩ በድሮን በውጊያ ተሽከርካሪዎች ታንኮችና ሌሎች የጦር መሳሪያዎች ከቴላቪቭ የተሻለ አቅም ገንብታለች። አሜሪካ ከ2015ቱ የኒኩሌር ስምምነት ከወጣች በኋላ የተጣለባት ማዕቀብ ግን ክፉኛ እየፈተናት ነው። በ2024ቱ የእስራኤል ጥቃት በአየር መቃወሚያ ስርዓቷ ላይ የደረሰባት ጉዳትም የዛሬው የሚያንሰራራ አንበሳ ዘመቻ ከፍተኛ ኪሳራ እንዲደርስባት በሩን ከፍቷል። አሜሪካና እስራኤል የጋራ ጠላት አድርገውኛል ተባብረውብኛል ያለችው ትሄራን ሁላቸውም የእጃቸውን ያገኛሉ እያለች ነው